መረዳት አለባችሁ። ስለዚህ ስለ መሐመድ ከወላጆቼ ከመምህሮቼ እየተማርኩኝ ይህን ሁሉ እየተቀበልኩኝ ነበር፣ እና ስለ መሐመድ የተነገሩኝ ነገሮች እጅግ አስደናቂ ነበሩ። እኔ የተማርኩት እስልምና የሰላም ሃይማኖት ነው እና የሚያምር ነበር። ነገር ግን እውነቱንና ትክክለኛውን የመጀመሪያውን መልእክት ለማረጋገጥ ስመጣ መሐመድ በእርግጥ ማን ነበረ እና በእርግጥ ምን አስተማረ የሚለውን እኔ ከተማርኩት ምን ያህል የተለየ እንደሆነ ሳውቅ፣ ያ እግዚአብሔርን መፈለግ እንድጀምርና እውነቱ ምን እንደሆነ እንድጠይቅ በውስጤ በቂ የአእምሮ ግጭት ፈጠረብኝ።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 ያንን ቀን አስታውስ። በአባትህ ጥናት ክፍል ውስጥ ቁርአንን እያነበብክ ነበር፣ እና ከዛ በፊት ተምረህ የማታውቀው መሐመድን በጥቁርና በነጭ አየ። አባትህን ጠራሃቸውና እርሳቸው ምን መልስ እንደሚሰጡ ግራ ተጋቡ፣ ምንም ማለት አልቻሉም። አዎ እያነበብኩ የነበረው ሀዲስ ነበር። እናም መሐመድ የተናገራቸውና ያደረጋቸው ነገሮች ታሪኮች ነበሩ። እናም ሕይወቴን በሙሉ እስልምና የሰላም ሃይማኖት እንደሆነ ተምሬ ነበር። እስልምና ሰላምንና መገዛትን ያመለክታል ነው የነበረኝ ምስል። ከዚያም እኔ ራሴ መዛግብቱን ማንበብ ስጀምርና ሳሂህ አል ቡሀሪ ጥራዝ ቁጥር አንድን ማንበብ ስጀምር ተረዳሁ። ወዲያውኑ ሁሉንም አይሁዶችና ክርስቲያኖች ከአረብ ልሳነ ምድር አስወጣለሁ የሚሉ ሀረጎችን ታገኛላችሁ። እናም እነዚህን የኃይል መልእክቶች ማየት ትጀምራላችሁ። እና አልፎ አልፎ ወይም ተበታትነው የሚገኙ አልነበሩም። ጥቂትም አልነበሩም፣ በሰፊው የተሰራጩ ናቸው። እናም እኔ የተማርኩት መሐመድ የተለሳለሰ ምስል እንደነበረው ማወቄ በጣም ትልቅ ሚና ተጫውቷል። በአይምሮ ያለውን እውነት እንድመረምር አድርጎኛል። እኔ እንደማስበው በእግዚአብሔር አቅርቦት ውስጥ የቅርብ ጓደኛ ስመ ክርስቲያን አለመሆኑ በጣም ልዩ ይመስለኛል። እሱ ራሱ የክርስትና እምነት አቃቤ እምነት ነበር። ልክ ነሽ። መልካም፣ በእድገቱ አምላክ የለሽ ወይም ኤቲስት ነበር እና አንድን ክርስቲያን በመጽሐፍ ቅዱስ ዙሪያ ይገዳደረው ነበር እና ክርስቲያኑ ሊከላከለው እንደሚችል እስከተገነዘበበት ጊዜ ድረስ እሱም ከእኔ በፊት ተመሳሳይ ጉዞ ነበረው። እናም እነዚህ ነገሮች በእውነት ለእሱ አስፈላጊ ነበሩ። ለዛም ነው ለእኔ ማካፈል የቻለው። እኔ ያደግኩት በአላህ የሚያምን ሙስሊም ቤተሰብ ማህበረሰብ ውስጥ ነው። እናም ሙስሊሞች ከሁሉም አይነት ጎሳዎችና ከተለያዩ ብሔሮች ናቸው። ብዙ ጊዜ ሰዎች እስልምናን እንደ አንድ አይነት አድርገው ያዩታል። ብዙ የተለያዩ የእስልምና ክፍሎች አሉ። እናም እነዚያ ሁሉ ከተለያዩ ክፍሎች ናቸው። የቱርክ ሙስሊሞች ከፋርስ ሙስሊሞች ይለያሉ፣ ከአረብ ሙስሊሞችም ይለያሉ፣ ከኢንዶኔዥያ ሙስሊሞችም ይለያሉ። ቤተሰቦቼ ከፓኪስታን ናቸው። እኛም በጣም አምላኪዎች ነበር። ብዙ ሙስሊሞች ተራ ሙስሊሞች ናቸው። የእኛ ቤተሰብ አምላኪ ነበር። እናም እኔ እዚህ ስቴት ውስጥ በአንድ አምላኪ የፓኪስታን ስደተኞች ቤተሰብ ውስጥ አደግኩኝ። የዕለት ተዕለት ህይወቴ ቁርአንን መቅራት በቀን አምስት ጊዜ ሶላትን መስገድና ስለ መሐመድ ህይወት በሰፊው መማርን ያካትታል። ምክንያቱም አምላኪ ሙስሊሞች የሚያደርጉት ያን ነው። መሐመድን በሁሉም ትንንሽ ዝርዝር ጉዳዮች ሳይቀር ለመምሰል ይሞክራሉ። የተወሰነ ርዝመት ያለው ጢም ያላቸው ሙስሊሞችን ካስተዋላችሁ፣ በሀዲስ መሰረት ወይም በመሐመድ ወጎች መዛግብት መሰረት መሐመድ በቡጢ ርዝመት ያህል ጢም ስለነበረውና ይስተካከለው ስለነበረ ነው። ስለዚህ ሙስሊሞች ያንን ሲመስሉት ታያላችሁ። የፋሽን መገለጫ አይደለም፣ ከመሐመድ እየገለበጡ ነው። እናም እያደግኩኝ ስለ እነዚያ ትውፊቶች ሁሉንም ተማርኩኝ። እናም እሱን ሰልና ጥሩ ሙስሊም ለመሆን የተቻለኝን አደረግኩ። ለእኔ የእውነት ጉዳይ ነበር። በግልጽ ለማየት እንደሚቻለው አንድ አምላክ አለ አይደል? ሙስሊም እንደመሆኔ መጠን ያመንኩት ይህንኑ ነው። በግልጽ አምላክ እንዳለ ግልጽ ነው እና ማስረጃው በጣም ጠንካራ ነው ብዬ አስቤ ነበር። ነገር ግን የሁሉም ሰው መንገድ እኩል እውነት ሊሆን አይችልም፣ ምክንያቱም ስለ እስልምና ከክርስትና ጋር የሚቃረኑ ነገሮች አሉ። በእስልምና እግዚአብሔር ወደዚህ ዓለም እንደመጣ ወይም እግዚአብሔር ሶስትነት እንዳለው ወይም እግዚአብሔር ልጅ እንዳለው በጭራሽ አታምንም። እነዚህ ነገሮች ምንም ትርጉም አይሰጡም። ስለዚህ ሁላችንም የምንፈልገው እናምናለን እና ሁሉም እውነት ነው በማለት ዝም ብለህ ማምለጥ አትችልም። ያም ማድረግ አትችልም። እናም ክርስትናን የምቀበለው እምቅ መልእክት አድርጌ ማየት እንድጀምር ያደረገኝ የእውነት ጉዳይ ነው። በሱረቱ በቀራ ውስጥ አንድ ጥቅስ አለ፣ እሱም የቁርአን ሁለተኛ ምዕራፍ ነው። ጥቅሱም እንዲህ ይላል አላህ ለሚወዱትና ለሚጠሩት ይመልሳል። ከዚያም በማቴዎስ ምዕራፍ 7 ቁጥር 7 ላይ አንድ ጥቅስ አለ፣ ለምኑ ይሰጣችኋል፣ ፈልጉት ታገኛላችሁ የሚል። ስለዚህ በዚህ ሂደት ውስጥ አምላክ ሆይ፣ ግን ማን እንደሆንክ አላውቅም፣ ነገር ግን የእስልምና ወይም የክርስትና አምላክ ከሆንክ ወደ አንተ ስጣራ ምላሽ ለመስጠት ቃል ገብተዋል። እናም በእምነት ነበር የማደርገው። በእውነትም እየጠበቅኩት እሱ ምላሽ እንደሚሰጥ አውቃለሁ፣ ምክንያቱም ሁለቱም እምነቶች ያንን ቃል ገብተዋል። እሱ ደግሞ ለገባው ቃል ታማኝ ነው እና ወደዚያ ደረጃ መድረስ የመቻል ጉዳይ ነበር። እናም መጠበቁ በጣም ያማል፣ ነገር ግን በሆነ ሰዓት ምላሽ እንደሚሰጥ አውቃለሁ።

ከአባትህና ከእናትህ መለያየትን በተመለከተ ለምን እግዚአብሔር፣ ለምን ብለህ ትጠይቅ ነበር። ከዚያም ጌታ በህይወት ውስጥ ዋነኛው የለውጥ ነጥብ ስለ አንተ ብቻ እንዳልሆነ መረዳት እንደሆነ ገልጦልሃል። ያ እኔን በጣም ነክቶኛል፣ እና ማለት የፈለግኩት ሁላችንም ስለዛ ነገር መስማት እንፈልጋለን። አንድ የወንጌልን መልእክት ከተረዳ ያስደንቃል። በማገልገል ላይ ሳለሁ የማገልገል እድል እንዳገኘው ይሰማኛል። ብዙ ክርስቲያኖች ለወንጌል ግድ የለሾች ሆነዋል ምክንያቱም ኃጢአተኞች ቢሆኑም እግዚአብሔር እንደሚወዳቸው ብዙ ጊዜ ሰምተዋል። ዋው ታውቃላችሁ፣ በዓለም ዙሪያ ያሉ ብዙ ሰዎች አምላካዊ ክብሩን ትቶ ወደዚህ ብልሹና ኃጢአተኛ ዓለም ይመጣል ብሎ ማመን ይከብዳቸዋል። ታውቃላችሁ፣ ብዙ ሰዎች ኢየሱስ በፋሲካ ስላደረገው ነገር ይገነዘባሉ። እናም ያንን መስቀል ያሉ በብዙ ስቃይ እንዳለፈ ይገነዘባሉ። ነገር ግን እርሱ ገና በገና ጊዜ ሰው በሆነ ጊዜ የበለጠ ውርደትን እንደተቀበለ አስባለሁ። ምክንያቱም ይህ ዓለም እንደ እግዚአብሔር ላለው በሚያስደንቅ ሁኔታ የማይመች ነው። ያም ሆኖ ወደዚህ ዓለም ገባ። እናም ይህን ለምን አደረገ? ምክንያቱም ይወደናል እና እሱን ከተቀበልን በኋላ ስለሚፈልገን ኃይል ይሰጠናል። ለዛም ነው የሚያስፈልገንን ሁሉ የሚሰጠን። ታውቃላችሁ ምግባችሁ ወይም ልብሳችሁ ከየት ይመጣል ብላችሁ አትጨነቁ ስለመዳናቸው አትጨነቁ፣ ይህን ሁሉ አዘጋጅቼላችኋለሁ ብሏል። ለምን ዝም ብለን ተቀምጠን እንድንዝናና አይደለም፣ እሱ ለእኛ እንዳደረገው ለዚህ ለተጎዳው ዓለም ራሳችንን እንድንሰጥ ነው። እና ይቅርታ በእስልምና የማይገኝ ያልተለመደ ነገር አይደል? ይህ አይነቱ የደህንነት ስሜት የሚሰጥ ቅድመ ሁኔታ የሌለበት ይቅርታ ባይነት፣ አዎ ልዩ ክርስቲያናዊ የሆነ ነገር ነው። ስለዚህ ነቢል፣ አሁን ከሙስሊሞች ጋር እንዴት ነው የምትነጋገረው? ማለት ታሪኮችን እንዴት ይመለከቱታል? ማለትም ይህንን መጽሐፍ እያነበብኩ ሳስብ፣ ግማሽ ያህል ካነበብኩ በኋላ ነቢል፣ ብዙ ማስረጃዎች ስላሉ አሁን ክርስቶስን መቀበል አለብህ እያልኩ ነበር። እና ጉዞውን ስከታተል፣ ምናልባት ብዙ ሙስሊሞች አይሆንም፣ ደጋግሜ በተማርኩት ነገር ውስጥ እውነት ሊኖር ይገባል የሚሉ ብዙ ሙስሊሞች ይኖራሉ ብዬ አስብ ነበር ስለዚህ እነሱን እንዴት ነው ቀርበ የምትመሰክርላቸው? መልካም፣ በአንድ ጀንበር የሚሆን ነገር እንዳልሆነ አውቃለሁ። አማካዩ ሙስሊም ወንጌልን በሰማበትና በእውነት ወደ ክርስቶስ ለመምጣት ታማኝ ምስክርነትን ባገኘበት መካከል ሰባት ዓመታት ያህል ይወስድባቸዋል። ስለዚህ ታጋሽ መሆን እንዳለብኝና እንደ ፕሮጀክት እንዳልቆጥራቸውን እንድገነዘብ ይረዳኛል። ታውቃላችሁ ብዙ ሰዎች ሙስሊም ጓደኞቻቸውን ወንጌል የሚያጋሩበት ፕሮጀክት አድርገው ያያሉ። ልክ አይደለም። ክርስቶስ ሰዎችን ያለምንም ቅድመ ሁኔታ ይወዳል። እግዚአብሔር ዝናቡን በጻድቃንና በኃጢአተኞች ላይ ያዘንባል። እኛም ጎረቤቶቻችንን እንድንወድ ተጠርተናል ፕሮጀክታችንን እንድንወድ አይደለም ስለዚህ በዙሪያችሁ ያሉትን ሙስሊሞች በቀላሉ ውደዱ መገናኘትን የተማርኩት በዚህ መንገድ ነው ምክንያቱም ለጥያቄዎችም መልስ ለመስጠት ዝግጁ እንደሆነ የረዳኝ ያ ነው ታውቃላችሁ ወዲያውኑ መልሱን ካላወቃችሁ ችግር የለውም ዴቪድ ሁሉንም መልሶች አያውቅም ነበር ነገር ግን እግዚአብሔርን እንዲህ ለማለት በእግዚአብሔር እምነት ነበረው እግዚአብሔር ሆይ ጓደኛዬን ለመርዳት ለዚህ ጥያቄ መልሱን ማወቅ አለብኝ እንዳገኝ ልትረዳኝ ትችላለህ የቤት ስራውን ይሰራ ነበር። ጌታም ይመራዋል። እናም እነዚህ ሁሉ ደረጃዎች ጊዜ ይወስዳሉ፣ ፈቃደኝነትን ይጠይቃሉ፣ ትህትናን ይጠይቃሉ። እናም በዚህ መንገድ አይኖቼ በእውነት እንደተከፈቱ አስባለሁ። ታውቃላችሁ የእኔ ታሪክ የእኔ ብቻ አይደለም። ዛሬ ወደ ክርስቶስ እየመጡ ያሉ በዓለም ዙሪያ ያሉ በመቶ ሺዎች የሚቆጠሩ ሙስሊሞች ታሪክ ነው። ዴቪድ የሰጠ አንድ የመጽሐፍ ቅዱስ ጥቅስ፣ አንድ መረጃ ቁራጭ ነበረ ያኔ ነው አሁን ተረድቻለሁ አሁን ገብቶኛል ያልኩት የምትልበት ረጅም ሂደት ነበር። እናም በእውነቱ በአይምሮዬ ውስጥ የቴክቶኒክ ለውጦች እየተከሰቱ ነበር ማለት ይቻላል። እምነቴን ማስተካከልና ቅድመ ግምቶቼ መቃየር ነበረባቸው። እናም ይህ አመታትን የወሰደ ቀርፋፋና ቀስ በቀስ የሚደረግ ሂደት ነበር። uh, armed and dangerous uh, MD from uh, Eastern Virginia Medical School, MA in Christian Apologetics from Biola. መረጃዎችን እየተመለከትኩ ነበር። ኤምዲ ከምስራቅ ቨርጂኒያ የህክምና ትምህርት ቤት ኤምኤ በክርስቲያን አቃቤ እምነት ከባዮላ ዩኒቨርሲቲ እና ኤምኤ ከዱክ ዩኒቨርሲቲ በሃይማኖት ተመርቃል። ባለፈው አመት 245 የንግግር መድረኮች እንደነበሩ እና ለዚህ አመት 210 መርሃ ግብር እንዳለ ጠቅሳል። የህክምና ዲግሪህን እየተጠቀምክበት ነው ነቢል እስኪ ይንገረን። Well, I do some medical missions work in Central and South America. Um, and I do that as I can, uh, not as much as I would like, but መልካም በመካከለኛውና በደቡብ አሜሪካ አንዳንድ የህክምና ተልእኮዎችን እሰራለሁ እና የምችለውን አድርጋለሁ። ምንም እንኳን የምፈልገውን ያህል ባይሆንም ነገር ግን ሰዎችን በህመማቸውና በፍላጎታቸው ለመመስከርና እውነተኛ ድጋፍ ለመስጠት እድል ታገኛላችሁ። ክርስቶስን ለእነሱ ለማካፈል እድል አላችሁ። በአሜሪካ ውስጥ የሰሜን አሜሪካ አካል እንደመሆናችን መጠን በጣም ምቾትና በራሴ መተማመን አዝማሚያ እንዳለን አምናለሁ። ብዙ ሰዎች መንፈስ ቅዱስ ሲሰራ አይቻል አላውቅም ይላሉ። ደህና በእርሱ ተማምነት አውቃለሁ። እናም ያለ እኔ ኃይለኛ ነገር ነው። እንዲሁም በህክምና በኩል በየቀኑ እየተገረምኩ ነው። አልፎ አልፎ በቀይ መብራት ላይ እሆናለሁ። ልቤ አሁንም እየመታ እንደሆነ ገነዘባለሁ። እንዴት እንደሚሰራ አሰላስላለሁ። የሳይኖ አትሪያል ኖድ፣ የኤቪ ኖድ አለ። ይህ በልብ ውስጥ ያለው ትንሽ ውስጣዊ የልብመት መቆጣጠሪያ ነው። ሁሉም ያለ እኔ ጣልቃ ገብነት ቁጥጥር ይደረግባቸዋል። እግዚአብሔር ለእኔ በጣም ያስባል እናም ይህንን ሁሉ ያስተዳድራል ብዬ አምናለሁ። ሳምባዬ መተንፈሴን ቀጥላል ስለምቆጣጠራቸው ሳይሆን እግዚአብሔር ቸር ስለሆነ። እናም እኔ እንደማስበው በህክምና ስልጠናው አዎ ልጠቀምበት እችላለሁ፣ ነገር ግን በምሰብክበትና በማገለግልበት ጊዜ በተለይም በዩኒቨርስቲ መቼት የድህረ ምረቃ ደረጃ ክሊኒካዊ ስልጠና እንዳለኝ ለሰዎች ማሳወቅ እና በሆስፒታል ውስጥ ያሉትን ልምዶች ማካፈል እችላለሁ። እኔ በከፊል ከጎሳ የወጣ ወጣት ከመሆን ጋር የተያያዙ አንዳንድ ነገሮችን አይቻለሁ፣ አይደል? ቤተሰብህን ብቻ ሳይሆን ማህበረሰብህንም በሆነ መንገድ የምትወክል ይመስላል። ስለዚህ የዛን ጫና ነገረን። ምክንያቱም እናተ ሰዎች ሲያዩ ጥሩ ሙስሊም መሆንን እንዲያዩ ይፈልጋሉ። ማጊ ጫናው በጣም ጠንካራ ነው። እኛ አናሳዎችን የምንወክል በመሆናችን ብቻ አይደለም። አሁን በምዕራቡ ዓለም ፔንዱለም እየተወዛወዘ ባለበት ሁኔታ ወይም አስተያየቶች በሚቀያየሩበት ጊዜ አናሳዎች በጣም ትልቅ ድምፅ አላቸው። ይህም ጥሩ ነገር ነው። ይሁን እንጂ ከዚህ ባሻገር አብዛኛዎቹ ሙስሊሞች የክብርና የውርደት ባህል ይከተላሉ። ይህም ማለት የቡድኑ ስም በግለሰቡ ባህሪ ላይ ተጽዕኖ ያሳድራል ማለት ነው። በቡድኑ የሚደረጉ ውሳኔዎች በአንድ ሰው ህይወት ላይ ተጽዕኖ ሊያሳድሩ ይችላሉ። አብዛኞቹ ስደተኛ ነዋሪዎች ከፓኪስታን ሙስሊም ወይም ከህንድ አካባቢዎች የሚመጡት በዚህ የክብርና ውርደት አስተሳሰብ ምክንያት ነው። በባህላችን ውስጥ ግለሰቦች ከሶስት አይነት ሰዎች አንዱ ለመሆን ሊያድጉ ይችላሉ። ዶክተር፣ ጠበቃ ወይም ከንቱ ሰው መሆን ትችላላችሁ። እናም ያ ከእነዚህ ነገሮች አንዱ ነበር። የህክምና ትምህርት ቤት የሄድኩት በእንደዚህ አይነት ጫናዎች ምክንያት ነበር። እናም ክርስቶስን ያገኙት በህክምና ትምህርት ቤት ነበር። እናም ክርስቶስን ተቀበልኩ። በመጨረሻም ከህክምና ትምህርት ቤት ከተመረኩ በኋላ በሙሉ ሰዓት ወደ አገልግሎት ለመግባት ወሰንኩ። ነገር ግን የእነዚህ ጫናዎች ወይም ግፊቶች ጥንካሬ የማይታመን ነው። እናም ክርስቶስን ለመከተል ለያ ቢያስብ ሙስሊም እግዚአብሔር በህይወት ውስጥ ባልተለመደ መንገድ ካልሰራ በስተቀር ደፋር የሆኑትን ብቻ የመሳብ አዝማሚያ አለው። ይህም በብዙ ሰዎች ህይወት እንደሚሰራ አምናለሁ። ያን አይነት ጥብቅ ማህበረሰብ ለመልቀቅ በጣም በጣም ከባድ ነው። እኔ እንደማስበው እኛ እንደ ቤተ ክርስቲያን የዚያ የክብርና የውርደታ ጣብቂ መረዳት በእውነት የለንም። እናም እኔ እንደማስበው የምዕራባውያን ቤተክርስቲያን አማኞች ታሪኩን መስማት እያደረግክ ያለውን መስዋዕትነትና ዋጋ፣ የምትተውን ነገር፣ የማንነት የመለወጥ ሁኔታ፣ ከወላጆችህ ጋር የተቋቋምካቸውን ነገሮች መረዳት በጣም ጠቃሚ ነው። ከአባትህና ከእናትህ ጋር ያደረግከውን ግንኙነት ስታካፍል የአይናቸውን ባና ያስተላለፉት የክህደት ስሜት በተለይ ክርስቶስን ለመከተል መስቀል ስታነሳ የነበረው በጣም ልብ የሚነካ ነበር። በዚህም በጣም ተነክቻለሁ። ሮቢ ያ ምን ያህል እውነት እንደሆነ በበቂ ሁኔታ መግለጽ አልችልም። እናም በምዕራቡ ዓለም የምትገኘው ቤተክርስቲያን ችላ የምትለው ነገር ነው ብዬ አስባለሁ። ከታሪኩ አኳያ አብዛኛው ህዝበ ክርስቲያን ይህንን ጉዳይ መታገል ነበረበት። መጽሐፍ ቅዱስን ስትመለከት እንደዚህ ባሉ መገለጫዎች የተሞላ ነው። አባትህን እና እናትን ከምትወደው በላይ ካልወደድከኝ ለእኔ መሆን አይገባህም ይላል። ያ ጥቅስ ለምን በዛ ተገኘ? ምክንያቱም ሰዎች በዚህ ውስጥ ማለፍ ነበረባቸው። ወይም በማቴዎስ ምዕራፍ 13 ላይ ሁለት ምሳሌዎች አሉ። አንዱ ስለ ውድ እንቁና በሜዳ ውስጥ ስላለው የተደበቀ ሀብት ነው። በእነዚህ ታሪኮች ውስጥ አንድ ሰው እንቁውን ወይም ሀብቱን ለማግኘት ያለውን ሁሉ መሸጥ ነበረበት እና ዋጋ ስላለው ይደሰታል። ይህ አይነቱ መልእክት በመጽሐፍ ቅዱስ ውስጥ በተደጋጋሚ ይታያል። ሁሉም ሰው ታሪክህን ያውቃል ብለን ማሰብ ስለሌለብን ስለዚያ ጉዞ ትንሽ የበለጠ መወያየት እፈልጋለሁ። በክርስቶስ ማመን የቻልከው እንዴት ነው? ጓደኛ ዴቪድ በእነዚህ ውስጥ ትልቅ ሚና እንደተጫወተ ተረድቻለሁ። ነገር ግን ከመጀመሪያውም ጀምሮ በተፈጥሮ የማወቅ ጉጉት ያለህና ጠያቂ ነህ። በእውነቱ እስልምና በእርግጠኝነት እውነት እንደሆነ እንዳስብ ተደርጌን ያደግኩት እናም ክርስትና እውነት ሊሆን እንደሚችል አንዳንድ ማስረጃዎች ሳይ ያ ለእኔ በጣም አስገራሚ ነበር። በእርግጥ ወዲያውኑ እንደዛ አላስመሰለብኝም። ጓደኛዬን ዴቪድን የእስልምናን እውነት እንዲያይና እንዲቀበል እየተገዳደርኩት ነበር፣ ነገር ግን መከላከል ይችል ነበር። እናም እውነትን በመፈለግ እንዲሁም ጓደኛዬ እስልምና እውነት መሆኑን እንዲያምን ለማድረግ በመሞከር ማስረጃውን በጥልቀት መመርመር ጀመርኩ። ከእግዚአብሔር ጋር የግል ግንኙነት እንዲኖር ትጠብቅ ነበር።

ምን እንደምጠብቅ አላውቅም። የማውቀው ሁሉ እውነትን እየፈለግኩ እንደሆነና እግዚአብሔርም የእውነት አምላክ እንደሆነና እሱም እንደሚመጣ ነበር። ገና ሙስሊም በነበርኩበት ጊዜ ጠብቅ የነበረው አላህ የእስልምናን ማረጋገጫ እንደሚሰጠኝና ክርስትናን እንዴት መቃወም እንዳለብኝ እንደሚያሳይኝ ነበር። እናም ይህን አፍቃሪ አባት እንደምገናኝ ምንም አላውቅም ነበር። ሙስሊሞች ህይወታቸውን በሙሉ አላህ አባት አይደለም ልጅ የለውም ሲሉ ያስተምራሉ። በተለምዶ እንደ ሙስሊም በቃላችን የምንይዘው የመጀመሪያው ምዕራፍ ነው። እናም ደጋግመን እንደግመዋለን ቁርአን ምዕራፍ 112። መሐመድ ይህ ምዕራፍ የአጠቃላዩ ቁርአን አንድ ሶስተኛ ያህል ክብደት እንዳለው ተናግሯል። እናም ይህ ምዕራፍ ምን ይላል? ላም ያሊድ ወላም ዩላድ፣ እርሱ አባትም አይደለም ልጅም አይደለም። እናም አለምን በዚህ መልኩ ነበር የማየው፣ ነገር ግን እግዚአብሔርን እንደ አባቴ ማየቴ ሁሉን ነገር ለወጠው። አንድ ሙስሊም በጠቀስከው ነገር ላይ እንዲያሰላስል መንገድ የምትችለው አንድ ምክር ምንድን ነው? አሁን እያዳመጡ ላሉ ሙስሊሞች መናገር ከቻልኩ የምለው አለኝ። ብዙ የምንላቸውን ነገሮች ስትሰሙ ልትደነግጡ ወይም ልትናደዱ ትችላላችሁ። ያንን ሙሉ በሙሉ እረዳለሁ። እኔም እንደዛው ነበርኩ። ምናልባት እኔ ያልኳቸውን ሁሉ ልትቃወሙ ትችላላችሁ። ይህም ምንም አይደለም። ግን ልነግራችሁ የምፈልገው ነገር አለ። እግዚአብሔር በጣም አፍቃሪ ነው። ምንም ያህል ኃጢአት ብትሰሩ አሁንም እንደሚወዳችሁ ልነግራችሁ እፈልጋለሁ። እንደ ወላጆቻችሁ፣ እንደ ወላጆቼ ምንም ባጠፋ ይወዱኛል። እግዚአብሔር በእርግጥ ከወላጆቼ የበለጠ አፍቃሪ ነው። እናም ሁላችንም ከእርሱ ጋር ለዘላለም የምንኖርበትን መንገድ ከፍቷል። እኔ ላደርገው የምችለው ምንም ነገር የለም ስለ ራሴ ይህን አውቃለሁ ወደ እግዚአብሔር ለመቅረብ ማድረግ የምችለው ምንም ነገር የለም እርሱ ፍጹም ነው እኔ በራሴ ፈጽሞ ፍጹም መሆን አልችልም እናም ይህንን አንተም አንቺም እንደምታውቁ አስባለሁ አንተም አንቺም በራሳችሁ ፈጽሞ ፍጹም መሆን አትችሉም እግዚአብሔር ራሱ ያንን ለእናንተ ማድረግ አለበት እናም አድርጓል እግዚአብሔር በእርግጥ ኃጢአትን ኃጢአትሽን በራሱ ላይ ወስዷል ያንን ቅጣት ከፍሏል አውቃለሁ እያሰብክ ነው ምናልባት እግዚአብሔር ከፈለገ ለምን ኃጢአቴን እንዲሁ ይቅር አይልም እያልክ ነው። መልካም እግዚአብሔር ፍጹም ፍትሐዊ አምላክ ነው። ይህም ማለት እያንዳንዱ ኃጢአት መከፈል ወይም መቀጣት አለበት ማለት ነው። ያለበለዚያ የዘፈቀደ አምላክ ወይም እንደፈለገ የሚሆን አምላክ ይሆናል። ስለዚህ እሱ ፍጹም ፍትሐዊና አፍቃሪ ዳኛ በመሆኑ ለእነዛ ኃጢአቶች በራሱ መክፈል ነበረበት ማለት ነው። እርሱም አደረገው። እርሱ ይወድሃል፣ እሱ ይወድሻል። እርሱ ሊያውቅህ እና ከአንተ ጋር ግንኙነት እንዲኖረው ይፈልጋል። እናም ከእሱ ጋር በቀጥታ ለመገናኘት እድሉ አለ ወይም አለሽ። ስለዚህ በሃይማኖታዊ ቋንቋ ወይም ትምህርቶች ላይ ተተኩሩ፣ ይልቁንም እግዚአብሔርም ሙሉ ልብ ተከተሉት። ምንም ያህል ዋጋ ቢያስከፍልም፣ ምንም ያህል ዋጋ መክፈል ቢኖርባችሁም የእውነትን አምላክ ማወቅ ተገቢ ነው እያልኳችሁ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ማድረግ እንዳይረሳ፣ ለሌሎች ሼር አድርጉት።